ሰላም ሰላም የተከበራችሁ ተመልካቾቻችን ለዛሬ የዘላቸ የቀረቡ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን በዛሬው ስፖርታዊ መረጃዎቻችን ትናንት በኢትዮጵያ ፕሪሚየር ሊግ ሀያ አራተኛው ሳምንት ጨዋታዎች ተደርገው ነበር ዛሬም ቀጥለው ይደረጋሉ በአውሮፓ ቻምፒየንስ ሊግ ትናንት የጥሎ ማለፍ የሩብ ፍጻሜ ጅመር ያዘሉ ጨዋታዎች ባርሴሎናና ፓሪስ ሴን ጀርመን ማሸነፍ ችለዋል። ስለዚህ ስለ እነሱም መረጃዎች እናጋራቸዋለን። በዩሮፓ ሊግም ዛሬ የጥሎ ማለፍ ጨዋታዎች ይደረጋሉ። የመጀመሪያ ዙር የሩብ ፍጻሜ ጨዋታዎች ናቸው። ማንችስተር ዩናይትድ እንዲሁም ቶተንሃም ሆትስፐር ዛሬ ጨዋታቸውን የሚያደርጉ ይሆናል። ስለ እነዚህም መረጃዎች ወደ እናንተ ምናደርስ ይሆናል። እስከ መጨረሻ እንድትከታተሉን በክብር እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ተመልካቻችን አሁንም ሳብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ መረጃዎች ነው የምናልፈው። ሀያ አራተኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ሁለት ጨዋታዎች ናቸው የተደረጉት። ቀን ዘጠኝ ሰዓት መብራት ኃይል ከሐዋሳ ከተማ ጨዋታቸውን አድርገው ነበር አንድ ለአንድ በሆነ ውጤት ነው ማጠናቀቅ እየቻሉት። አቤል ሀብታሙ ለመብራት ኃይል እንዲሁም አሊ ሱሌማን በፍጹም ቅጣት ለሐዋሳ ከተማ ግቡን ያስቆጠሩ ተጫዋቾች ናቸው። ስለዚህ እነዚህ ቡድኖች አቻ መለያየት ችለዋል ማለት ነው። ሌላኛው በወራጭ ቀጠና የሚገኘው ሽረ እንዳስላሴ ከሲዳማ ቡና ነበር 12 ሰዓት ላይ ጨዋታቸውን ያደረጉት በፍቅረ ኢየሱስ ተወልደ ብርሃን ብቸኛ ግብ ሲዳማ ቡና አንድ ለዜሮ በሆነ ውጤት ማሸነፍ ችለዋል። ስለዚህ ሽሬ እንዳስላሴ ወደ ከፍተኛ ሊግ መውረዱ አይቀሬ ነው የሚመስለው። በ16 ነጥብ ከወልዋሎ ዩኒቨርስቲ አድግራት ቀጥሎ በ17ኛ ደረጃ ላይ ነው የሚገኘው። ትናንትናም ሽንፈትን ማስተናገድ ችለዋል ማለት ነው። ዛሬ ቀጥሎ የኢትዮጵያ ፕሪምየር ሊግ 24ኛው ሳምንት ሁለት ጨዋታዎች ናቸው የሚደረጉት አርባ ምንጭ ዘጠኝ ሰዓት ከኢትዮጵያ ንግድ ባንክ እንዲሁም 12 ሰዓት ባህር ዳር ከተማ ከኢትዮጵያ ቡና ጨዋታቸውን የሚያደርጉ ይሆናል ማለት ነው። እነዚህ ጨዋታዎች እጅግ የሚጠበቁ ጨዋታዎች ናቸው። በተለይ ባህር ዳር ከኢትዮጵያ ቡና የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ባህር ዳር ከተማ በ34 አራት ነጥብ አራተኛ ደረጃ ላይ ሆኖ የሚገኘው እንዲሁም ኢትዮጵያ ቡና በ ሰላሳ ስድስት ነጥብ ሶስተኛ ደረጃ ላይ ነው የተቀመጠው። ስለዚህ ዛሬ ባህር ዳር የሚያሸንፍ ከሆነ ደረጃውን ወደ ሶስተኛ ከፍ ማድረግ ይችላል በ ሰላሳ ሰባት ነጥብ። በአንጻሩ ኢትዮጵያ ቡና የሚያሸንፍ ከሆነ ከባህር ዳር ያለው የነጥብ ልዩነት ወደ አምስት ከፍ የሚያደርግ ይሆናል ማለት ነው። ስለዚህ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። እንዲሁም አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ የሚደረገው ጨዋታ ይጠበቃል። ሰላሳ አንድ ነጥብ ባለው አርባ ምንጭ ከተማ ዘጠነኛ ደረጃ ላይ ነው የሚገኘው። እንዲሁም ኢትዮጵያ ንግድ ባንክ በነጥብ ሰባተኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ ሁለት ቡድኖች የ የደረጃ ልውጥ የሚያመጣ ይሆናል ማለት ነው። ስለዚህ የሚጠበቁ ጨዋታዎች ናቸው። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ትናንት ቀጥለው ሁለት ጨዋታዎች ተደርገው ነበር። ባርሴሎና በሜዳው ሉዊስ ኮምፓንስ ስታዲየም የጀርመኑ የአምና የፍጻሜ ተፋላሚው ቦሩሻ ዶርትሙንድን አስተናግዶ ነበር። አራት ለዜሮ በሆነ ውጤት ነው ባርሴሎና ማሸነፍ የቻለው። ባርሴሎና እንግዲህ ጥሩ እንቅስቃሴ እያደረገ ነው የሚገኘው በዚህ ዓመት እስካሁንም ወደ 22 ጨዋታዎችን በሁሉም ውድሮች አልተሸነፈም። በሃንስ ዲተር ፍሊክ አሰልጣኝነት በ2025 ብቸኛው ያልተሸነፈ ቡድን ነው የስፔኑ የካታላኑ ክለብ ባርሴሎና። በላመሲያ ውጤቶች እየታጀበም ድንቅ እንቅስቃሴ ነው እያደረገ የሚገኘው። ስለዚህ ትናንትና አራት ለዜሮ በሆነ ውጤት ቦሩሻ ዶርትሙንድን ማሸነፍ ችሏል። ሌዋንዶውስኪ ሁለት ግቦችን ሲያስቆጥር ራፊን ና የ17 አመቱ ላሚን እያማል ሁለቱም የቀሩ ግቦችን ማስቆጠር ችለዋል። በተለይ ራፊና ትናንትና ሁለት ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ሲሆን አንድ ግብ በስሙ ማስመዝገብ ችለዋል ማለት ነው የአውሮፓ በአውሮፓ ቻምፒየንስ ሊግ የባርሴሎና ተጫዋቾች እንግዲህ ብዙ ግቦችን ያስቆር ነው ያስቆጠሩ ነው የሚገኙት። በዘንድሮ የአውሮፓ ቻምፒየንስ ሊግ ራፊና በአስራ ሁለት ግቦች የከከቡ ግብ አግቢነቱን እየመራ ነው የሚገኘው። እንዲሁም ሰባት ለግብ የሚሆኑ ኳሶችን ማቀበል ችሏል። እንግዲህ በአሲስቱ ና በግቡን እንግዲህ በአውሮፓ ቻምፒየንስ ሊግ እየመራ ነው የሚገኘው ራፊና ሌዋንዶንስኪም እንዲሁም 11 ግቦችን ማስቆጠር ችሏል። በ11 ጨዋታ እስካሁን 11 ጨዋታ ነው የተደረገው። በ11 አንድ ጨዋታ ሌዋንዶስኪ 11 ግቦችን ሲያስቆጠር ለራፊና እንግዲህ 12 ግቦችን በማስቆጠር በኮከብ ግብ አግቢነቱን እየመራ እየሚገኝ ተጫዋች ነው ራፊና። ሌዋንዶስኪም በ36 ዓመቱ እንግዲህ ድንቅስቃሴ ነው እያደረገ የሚገኘው። ትናንትናም ሁለት ግቦችን ማስቆጠር ችሏል ማለት ነው። ሌላኛው ላሚን ያማን ነው እንግዲህ ይህ የ አስራ ሰባት አመት ተጫዋች በጣም ድንቅ እንቅስቃሴ ነው እንግዲህ እያደረገ የሚገኘው። ስለዚህ ትናንትና አንድ ግብ ማስመዝገብ ይችሏል። ማለት ነው ይህ የአስራ ሰባት አመቱ ተጫዋች። ሌላው ማንሳት የምንፈልጉ ተጫዋች ፔድሪ ነው የመሀል የአከፋፋይ ፔድሪ ነው። እንግዲህ ድንቅ እንቅስቃሴ ያደረገ ነው የሚገኘው ትናንትናም በጣም የሚገርም እንቅስቃሴ እያደረገ ነው የተመለከት ነው ማለት ነው። ስለዚህ ባርሴሎና ቀጣይ ማክሰኞ ወደ ሲግናል ኢዱና ፓርክ ተጉዞ ሁለተኛው የመልስ ጨዋታውን ከቦሩሲያ ዶርትመንድ ጋር የሚያደርግ ይሆናል ማለት ነው። ሌላኛው እጅግ የተጠበቀው ጨዋታ በፓርክ ደ ፕሮንስ የተደረገው የፓሪሶን ጀርመንና የእንግሊዙ ክለብ አስቶንቪላ ነበር። እንግዲህ ሶስት ለአንድ በሆነ ውጤት ነው ፓሪሰን ጀርመን ማሸነፍ የቻለው። አስቶንቪላዎች በሞርጋን ሮጀርስ ግብ መሪ መሆን ችለው ነበር፣ ነገር ግን ፓሪስ ሴን ጀርመን ድንቅ እንቅስቃሴ በማድረግ ዲዛይር ዱ ክቪቻ ክቫራሽ ግሊያ እንዲሁም ኑኖ ሜንዴዝ አከታትሎ ባስቆጠሯቸው ግቦች ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ብዙ ሙከራዎችን ሞክሮ ነበር። ወደ 29 ሙከራዎች ነው የሞከሩት ፓሪስ ሴን ጀርመን። ስምንት መቶ አካባቢ የኳስ ቅብብልን ማድረግ ችለዋል። ድንቅ እንቅስቃሴ ነበር ያደረጉት። ስለዚህ አስቶን ቪላን ሶስት ለአንድ በሆነ ውጤት አሸንፈው የመልስ ጨዋታቸውን በቀጣይ ማክሰኞ በቪላ ፓርክ የሚያደርጉ ነው የሚሆነው ማለት ነው ፓሪ ሴን ጀርመን። እንደምናስታው ሰው ፓሪሴን ጀርመን ሊቨርፑልን በአስራ ስድስቱ ጥሎ ነበር ወደ ሩ ፍጻሜ መቀላቀል የቻለው በፍጹም በፍጹም ቅጣት ምት በመለያ ምት ሊቨርፑልን በማሸነፍ አስቶን ቪላም ክለብ ብሩጂን በማሸነፍ ነበር ወደ ሩ ፍጻሜ የተቀላቀሉት። ትናንት እነዚህ ሁለት ቡድኖች ተገናኝተው ፓሪሴን ጀርመን ሶስት ለ አንድ በሆነ ውጤት አሸንፎ ወደ አስቶንቪላ ቪላ ፓርክ በቀጣይ ሳምንት የሚያመራ ይሆናል ማለት ነው ስለዚህ የነዚህ ሁለት ጨዋታዎች የመልስ ጨዋታ በቀጣይ ማክሰኞ አራት ሰዓት ላይ የሚካሄዱ ይሆናል ማለት ነው ሌላኛው የዩሮፓ ሊግ የሩብ ፍጻሜ የጥሎ ማለፍ ጨዋታዎች ዛሬ ይደረጋሉ ቦደ ግሊምት አንድ ሰአት ከ45 ከላዚዮ ቶትንሃም ሆስፖርት አራት ሰዓት ከኢንትራ ፍራንክፈርት ኦሎምፒክ ሊዮን አራት ሰዓት ከማንችስተር ዩናይትድ ሬንጀርስ እንዲሁም በተመሳሳይ አራት ሰዓት ከአትሌቲክ ክለብ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ሁለቱም የእንግሊዝ ክለቦች ቶተናማ ስፖርት በሜዳው የጀርመኑ ኢንትራ ፍራንክፈርትን ያስተናግዳል። ዛሬ የማንችስተር ዩናይትድም ከሜዳ ውጭ ወደ ፈረንሳይ ተጉዞ ኦሎምፒክ ሊዮኑን የሚያስተናግድ ነው የሚሆነው። በተለይ ኦሎምፒክ ሊዮን ከማንችስተር ዩናይትድ ጋር የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው።